ምሩ የናሆምን ፍቅር ተቀበለችው፣ አፈቅርሀለውም ማለችው። ናሆም እጅግ በጣም ተደሰተ። አንድ ላይ ማብረው አደሩ። ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናን የቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ ጽናት ድራማን በክፍል ሀምሳ ሶስት መተናል። በባለፈው ክፍል እንግዲህ መጨረሻ አካባቢ ላይ ሄኖክና ሀሴት እንግዲህ ከቤት ውጭ ተገናኝተው እንግዲህ እጅግ በጣም ሲተናነቁም ነበረ፣ በበፊቱ በቀላቸው ማለት ነው። እናም እንግዲህ ሀሴት ወደ ቤት ተመልሳ እጅግ በጣም ከንዴቷ የተነሳ ግድግዳውን በቦክስ እየመታች እኔን ሀሴትማ አንገቴን አስደፍተህኝ አትቀርም። እዚህ ቤት እንግዲህ የተገናኘ ነው። ፈጣሪ በራሱ መንገድ አላስተማረክም፣ እኔ እንዳስተምርክም ፈልጎ ይሆናል። እዚህ ቤት የተገናኘ ነው፣ አለቅህም፣ እያለች እንግዲህ ከራሷ ጋር ትነጋገራለች ማለት ነው። ጽናትና ኪራ ሳሎን ቁጭ ብለው ምሩ እቤት ውስጥ የለችም እና ምሩ በመጥፋቷ ስልክም አለመመለሷ እጅግ በጣም አሳስቧቸዋል። ምሩና ናሆም አለማቸውን እየቀጩ ነው፣ አንድ ካፌ ላይ ቁጭ ብለው እንግዲህ ናሆም፣ እኔ ከዚህ በኋላ ቤትም ተከራይቻለሁ። የብቸኝነት ኑሮ መግፋት አልችልም። ከዚህ በኋላ የኔ የምላት ሰው እንድትኖረኝ ይፈልጋለሁ። የማፈቅራቸው እንግዲህ ፍቅሬ ሊቀበሉኝ አልቻሉም በማለት እንግዲህ ለምሩ የተለመደውን የፍቅር እንጉርጉሮውን ይናገራል ማለት ነው። ምሩም እንግዲህ እኔም እኔ ወዳቸው አይወዱኝም ሲልም ነበር። እኔ እኮ ወድሃለሁ ስትለውም ነበር። አንቺ ባክሽን፣ እኔ ያንቺ መሆን ካልቻልኩኝ ምን ዋጋለው ብትወጅኝ ሲላትም ነበረ። እናም እንግዲህ የራሱን ሕይወት መኖር እንደሚፈልግ እናም ቤት ራቅ ብሎ እንደተከራየም ወደነ ኪራ አካባቢ መምጣት እንደማይፈልግ ሲነግራትም ነበረ። ብትጨክን ብትጨክን ታዲያ በኪራ ትጨክናለክ? እንዴት ከሱ ትርቃል? እሱን በውጭ አገኘዋለው ሲላትም ነበር። ከእሷ መራቅን ፈለገ። የራሱን ህይወት መኖርንም ጀመረ። ምሩም እንግዲህ እኔ እኮ ወድሃለው ስትለውም ነበረ። ወድሃለው ወድሃለው፣ ጥሩ ግን ታፈቅሬኛለሽ ወይ የኔ መሆን ትችያለሽ ወይ ሲላትም ነበረ። እንግዲህ ቆራጥ የሆነ አላማና ውሳኔ ሲወስንባት ምሩም አልወድህም ብላው ነበረ መጀመሪያ ላይ። ከዛ መጨረሻ ላይ ግን ሰርፕራይዝ አደረገችው፣ አፈቅርሃለው ናሆሚ ስትለው እጅግ በጣም ደስ ከመሰኘቱ የተነሳ አምላኬ ወይ ተመስገን በማለት እንግዲህ ለፈጣሪው ምስጋና ነው ያቀረበው። ከዛም በጣም ተቃቀፉ እና እጅግ በጣም ተደስተው እንግዲህ ፍቅራቸውን ተገላልጸው በጣም ደስ ተሰኝተው ናሆም እና ምሩዬ እንግዲህ ተያይዘው አዲሱ የተከራየው ቤት አንድ ላይ እንግዲህ ጥቅልል ብለው ያደሩት ማለት ነው። እናም እጅግ በጣም ደስ ተሰኝተዋል። እንግዲህ ኪራና ጽናት ደግሞ የምሩ ስልክ አለማንሳት እጅግ በጣም አሳስቧቸዋል። በጣም አሳስቧቸው እንግዲህ ሳሎን ቁጭ እንዳሉ በየሶፋው ላይ ሁለቱም ተኝተዋል። እናም እንግዲህ ኪራ ከእንቅልፉ ይነቃና ጽናትን ያያታል። አይ ጽናት እንደ ያንቺ ነገር እንደው ሀሳብሽን የሚቀያየርብሽ ነገር እንደው ምንነሽ ሆን እያለ ያልተገለጸልኝ ሚስጥር ቢኖር ጥሩ ሰው እንደሆን ሻቅ አለው። ነገር ግን የሚቀያይ ሀሳብሽን የሚቀያይርብሽ ነገር እያለ ኪራም እንግዲህ ጽናትን አይን አይኗን እያያት ነበረ። እናም እንግዲህ ናሆም እና ምሩ አንድ ላይ ተኝተው ነው ያደሩት፣ እና እጅግ በጣም ደስ ተሰኝተዋል። ምሩዬም እንግዲህ እንደ ዛሬ እንቅልፍ ተኝቼ አላውቅም ስትለው ነበር። እንግዲህ ናሆም ያው መችም የጨዋታ ድምቀት አለውና በቃ አፈሽኝ፣ አፍሰሽኛል እኮ አፈፍ እኮ ነው ያደረግሽው። ታድለሻል እኮ አንቺ እኔን በማግኘትሽ እያለ እንግዲህ ደስ የሚል ፍቅር ላይ ይገኛሉ ማለት ነው። እናም እንግዲህ ኪራ ከተኛበት ተነስቶ ይሄዳል ማለት ነው። እንግዲህ ያ ከኋላ የመጣ አይና ወጣ የሚባለው የሄኖክ ነገር ደግሞ ይመጣና ሳሎን ሲያያቸው እንዴ አብረው ነው እንዳያደሩት እነዚህ ሰዎች እያለ በጽናትና በኪራ ነገር በጣም ሲገርምም ሲደምምም ነበረ። እናም እንግዲህ ሄኖክ እንግዲህ የጽናትን ውበት ሸፓንም ሲያደናንቅ ነበር። ሄኖክ እንግዲህ ጽናት ላይ አይኑ አይኑን ጥሎባታል፣ በጣም ማለት ነው። እናም እንግዲህ ጸጉሯን ዳበስ ዳበሰ ሲያደርግ ከእንቅልፏ ብንን ብላ ትነቃና አንተ ማንክ? እንዲህ ኪራ ኪራሳ ስትለውም ነበረ። ኪራውን ተነስቶ ሂዷል አላት። እናም እንግዲህ እሷም ወይኔ ቁርሱን ሳልሰራለች በማለት እንግዲህ ብድግትልና ትሄዳለች። እሷ ስትሄድ ናሆም ኪራ ደግሞ በሌላ በኩል ይመጣና ሲያይ ሄኖክ ነው ሶፋ ላይ የተቀመጠው። ጽናትስ ይለዋል ሄደች አሁን በዚህ ይለዋል። ሄኖክን ማለት ነው። ከዛ ሄኖክ በጣም ይገርመዋል። እሱም ጽናትስ ይለኛል፣ ጽናትስ ኪራ ትለኛለች። ሄኖክ እንግዲህ በጽናትና በኪራ እየተገረመ ነው። ምንም የተገለጸለት ነገር የለም። በሌላ በኩል እንግዲህ ናሆምና ምሩዬ አንድ ቤት ውስጥ እንግዲህ ያው ኑሯቸውን ለማድረግ ወስነዋል ማለት ነው። እናም እንግዲህ ናሆም ተነስቶ ኪችን ሽንኩርት ምናምን እየከታተፈ ነው፣ ምግብ ሰርቶ ምሩዬን ሊያበላት። ምሩዬም እንዲህ ወደ ኪችን ትሄድና ስትስቅበትም ነበረ። እናም ስልኬ የት ነው ያለው? ለነ ፅናት እንደው እንዳያስቡ ደውዬ መናገር አለብኝ በማለት እንግዲህ ስልኳን ስትፈልግ ነበረ። እናም እንግዲህ ምሮ ወደ ነጽናት ቤት መጣች እና ጽናትዬ በቃ እኔ ተጣልቼሻለሁ፣ አናደሽኛል ስትላትም ነበረ። ያደርኩበትንና የሆንኩትን ነገር ደግሞ ብነግርሽ እጅግ በጣም ትደሰችብኛለች በማለት ከናሆም ጋር አንድ ላይ እንዳደሩ ነገረቻት። ፍቅራቸውን ሲገላለጹና ፍቅራቸውን ሲያጣጥሙ እንዳደሩ ነገረቻት። እጅግ በጣም ደስ ከመሰኘት በተደጋጋሚ ሲተቃቀፉ ነበረ። በሌላ በኩል እንግዲህ ናሆም ኪራም እቤቱ እንዲሄድ ይጠራውና ኪራም ወደ ናሆም ቤት ይሄዳል ማለት ነው። እናም እንግዲህ ለዘመናት ሲጠብቅ የነበረው ፍቅሬ መልስ አገኘ በማለት እጅግ በጣም ደስ ተሰኝቶ እንግዲህ ለኪራ ሲነግረው ነበር። ኪራም እጅግ በጣም ተደሰተ እና በጽናትና ኪራ በናሆምና በምሩ አንድ ላይ በመሆናቸው እጅግ በጣም ተደሰተው እንግዲህ ተመልክተናል ማለት ነው። ጽናትና ሰኒ ስልክ ተደዋውሎ ያወራሉ። ጽና ጽናትዬ ስልክ አውርታች ስትጨርስ ትሄዳለች ወደ ቤት። እናም እንግዲህ በሌላ በኩል ደግሞ ሀሴት ዞር ዞር ትላለች እንደ ስፖርት ነገር። ሄኖክ አጠገቧ ይሄዳል አንዳንድ ነገር መነጋገር ጀመሩ። የበቀል መንገዳቸውን ጀመሩ። እናም እንግዲህ ሄኖክ እኔ እኮ ያኔ ሁለት ዓመት ሙሉ በፍቅሬ ስሰቃይ አንቺ ግን ወንድሜ ወንድሜ እያልሽኝ ሲላትም ነበረ። እሷም ደግሞ መልአክ ሰይጣንን ሊያፈቅር አይችልም ስለማላፈቅር ነው ስትለውም ነበረ። እናም እንግዲህ እና አባቴ አባቴ ትያለሽ የኔስናት፣ ያኔ አባትሽ ከትምህርት ቤት አስጭሩኝ በጎረምሶቹ አስደብድቦኝ ሲላትም ነበረ። የአባቴን ስም አትጥራ ስትለውም ነበር። የኔስናት ከትምህርት ቤት ተጭሬ ስሄድ ያለቀሰችውም ባ በማለት እንግዲህ እሱም በቀሉን እሷም በቀሏን እንግዲህ እየተነጋገሩ ነው። እናም እንግዲህ አንድ አሳይሃለሁ እያለች እንግዲህ እየፎከረችበት ነው። ለነገሩ አንቺ እስከ አባትሽ በጉልበታችሁ ነው የምትመኩት ሲላትም ነበር። እንደዛ ሲላት በጥፊ ትመታው እና ትሄዳለች። ጽናት በጥፊ ስትመታው ታያለች። ጽናት ምን እየተካሄደ ምን እየተፈጠረ ነው በማለት ግራ ገብቷታል። እናም ሰኒ ጋ ይገናኙና ያወራሉ በዚህ ጉዳይ ላይ ሰኒም በጣም ግራ ገባት። የምርሽን ነው አይተሻል? ስትመተው አይተሻታል ስትልም ነበር። አሁ አይቻለሁ መታቻት። ከዛ በፊትም ግን በሩ ተዘግቶ ብዙ ሲያወሩም ነበረ፣ እያለችም እንግዲህ ጽናት የኪራ ነገር አሳስቧታል እና በጣም ፈራሁኝ የኪራ ነገር ምን ይሁን በመሀላቸው ያለው እንግዲህ ሀሴት ሄኖክ ከመጣ ጀምሮ ጥሩ ነገር የላትም ሰላም የላትም እያለችም ነው። እናም እንግዲህ ሰኒ አንቺ ነሽ ክፍተት የፈጠርሽው፣ ለዚህ ሁሉ የዳረግሽው ስትልም ነበረ። እናም እንግዲህ ለምን ሰኒም ለሚን ሀሴትን የቅርብ ጓደኛችን አናደርጋትም? እና በሷ በኩል ያለውን ነገር ማወቅ እንችላለን በማለት እንግዲህ ጥሩ ሲስተም ይፈጥራሉ ማለት ነው። በዛ መሀል እንግዲህ ናሆም ቤት እንግዲህ የምሳ የራት ግብዣ ተደርጎ ነበር እና ሁሉም ተያይዘው ቤተሰብ ይሄዳል ማለት ነው። እዛ ጥሩ ጊዜ ካሳለፉ በኋላ ጽናትና ኪራ አንዳንድ ነገሮችን እንግዲህ በፍቅር መሀል ሲነጋገሩም ነበረ። ሀሴትም ያስተዋለችውን ነገር በኪራና በጽናት መል የተፈጠረው ነገር አለ እንዴ ስትልም ነበረ። ነገሩን አድበሰበሱትና አጠፋፉት። ከዛም ተጨዋውተው ከጨረሱ በኋላ ሰኒ ወደ ቤታ መሄድ እንደምትፈልግ እንዲሁም ደግሞ ምሩና ናሆም ደግሞ እደሩ አትሄዱ ሲሉም ነበረ። እናም ሰኒ እኔ እንኳን ቤት ነው ማድረው፣ ሀሴት እንግዲህ ከፈልግ ሽኔና እኔ ጋ እንደር፣ በዛውም እንግዲህ የሴቶች ሌሊት ይሆንልናል ስትላትም ነበረ። ተያይዘው እሺ ደስ ይለኛል ማለት እንግዲህ ተያይዘው ይሄዳሉ። ጽናት እና ኪራ እነ ናሆም ጋር እንዳድሩ ይደረጋል ማለት ነው። ከዛም እንግዲህ ናሆም ጽናት እንግዲህ ኪራና ጽናት እንግዲህ ጀመሩ። ጽናት ምን አርጌሽ ነው የሚባለው ነገር አለ። በቃ ጽናትን እንግዲህ እንዳቆሰለችው ሁሉን ነገር እንግዲህ ያው ኪራ ሮሮውን አልጨረሰም ማለት ነው። ጽናትም እንግዲህ በሩን ዘግታበታለች፣ ምንም አይነት መልስ እየሰጠችው አይደለም። ምን አድርጌ ነው እያለም ነበረ እንግዲህ። ጽናትዬም ኪራም እንግዲህ የነሱን ደስታ ልንጋራ መጥተን የወንድሜን ደስታ አላሳጣውን በማለት ከቤት ወጥቶ ይሄዳል። ናሆምም ተከትሎስ ነበረ ምሩና፣ ጽናትዬም አንድ ላይ እያወሩ ነበረ። እናም እንግዲህ ናሆምና ኪራ እያወሩ ነበረ። ኪራ እንግዲህ እኔ ግን ይመስለኛል የቤቲ ጦር ነው እዚህ እንደዚህ ያደረገ አገኝ በቃ እያለ እያወራ ነበረ። ናሁምም እንግዲህ የሆነ እንግዲህ የተቸገረ የተፈጠረ ችግር ሊኖር ይችላል ለጽናት በጽናት በኩል ሲልም ነበር። ብትነግረኝ እኮ ነገሩን እኔ አስተካክለው ነበር እያለ እንግዲህ ኪራም እጅግ በጣም ግራ ገብቶት አስተውለናል ተመልክተናል ማለት ነው። እናም እንግዲህ በሌላ ውድና የተከበራችሁ ለዛሬ የነበረን እንግዲህ የክፍል ሀምሳ ሶስት ቆይታ ይህን ይመስል ነበረ። ለነበረን ጊዜ ለነበረን ቆይታ አመሰግናለሁ። ባይ ባይ። በቀጣይ ክፍል እስክንገናኝ ቻው።